ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ ውድ እና የተከበራችሁ ውድ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ወይኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ከችታነበት ወንድሞቼ ሰላም ሰላም ብያለው ብያላችሁበት ያለ ሰላም ዝናት አይለያችሁ፣ ለቤት አድርሳናችሁ። ላይክ ሼር ሰብስክራይብ አድርጉ። የዛሬው እንዴት ነው ቪዲዮው? ብሩኬ ግን ስለመጣ ደስ ብሎናል፣ እንኳን ሰላም መጣ ብለናል ማለት ነው። እና ሃይሚና ብርኬ ወዴት እየሄዱ እንደሆነ ምንም ፈጣሪ ወቅ። ነገሩ እየከበደ ነው መሰለኝ። ተው ሰላማችሁ መልሱ ማለት ነው። እና ብርኬም በቲክቶኩ ሌላ ቪዲዮ ሸር አድርጓል ለአንቺ ቦታ ላይ ምናምን። እንዴት ነው ነገሩ ግን ብርኬ? ኧረ የምር የማይመስል ነገር ነው። እና ነገሩን ባታካብዱት ባታከብሩት አሪፍ ነው። በእናንተ ፍቅር በፏፍሳቸው የተጠመደ ብዙ ሰው አለ። እና የሀይሚና የብሩክ አድናቂ ሆነው ተከፋፍለው ለሁለት እየተቧጨቁ ነው። ለተመልካችን ብታስቡ አሪፍ ነው የምር። እና ብሩኬ የምር አለ ሀይሚ ድምቀት ምንም ደስ አይልም አያምርም ማለት ነው። እና ሀይሚም እንደዛው ማለት ነው። እና ካሜራ የለኝም አልቀረጽኳችሁም አለ ሀይሚ እና መቼም እንደማታደርገው እኛ ባለሙሉ ተስፋ አለን ግን እዚህን ያክል ነገ ጠዋት ለምትገናኙ እንደዚህ እንፋት ነገር ባትነጋገሩ አሪፍ ነው የምር ኢትዮጵያ ላይ የሆነ ቪዲዮ የሚቀመጥ ነገር ነው እና ነገ የሚቆጫቸውን አትነጋገሩ የምር ሃይሚዬም ሆነ ብሩኬ ማለት ነው እና ፍጼም ለምን እንደዚህ ትሆናላችሁ ተረጋጉና ያለውን ነገር ፍቱ እያለ ነበረ አዎ የምር ከመነጋገር እኮ የ ማይፈታ ነገር የለም ሁሉም በእርጋታ ብትመለከቱ እና ብትወያዩ ብታወሩበት አሪፍ ነው። እና ብርኬታው ተረጋጋ። እናህ የቡባ ንግስት ማለት ነው የጋሽ ቀብራባ በጣም ነው ደግሞ የማረብሽሽን። መቼም ቢሆን እንደማትለያዩ እናውቃለን፣ ግን እዚህ ድረስ ሌላ ነገር ባትነጋገሩ አሪፍ ነው። ማን ደስ በለውላችሁ ማለት ነው። የአንዳንድ ኮሜንት እና የአንዳንድ ሰዎችን እየሰማችሁ የማይሆን ነገር ከእናንተ ማንጠብቀውን ባትባባሉ አሪፍ ነው። ፍፄም ተረጋጉ እያለ ተደናግሮን ነበር። እንግዲህ ፍፄ ፈጣሪ እርዳህና አስታርቅልን ውለታህን አንረሳም ማለት ነው እንሻለን። እና ያው ከቡታጅ ታርቀ ይመጣሉ ብለን ነበር እኛ ያሰብነው፣ ግን አልሆነም። ፈጣሪ ያለው ነው የሚሆነው ብሏል። ብርኬ ተብርኬ የምር ተረጋጋ። ወንድ ልጅ ኮ ትንሽ ረጋ ማለት አለበት ለሁሉም ነገር ማለት ነው። እኛ ሴቶች ትንሽ ነው የሚበቃን ለንዴትም ሆነ ለመናገር እና ወንድ ልጅ ደግሞ ረጋ ብሎ የሆነውን ነገር ማስረዳት ሲችል ነው። ቡ የዝን አይነት ጸባይህን ብትዋሪፍ ነው የምር ደስ አይልም እና መቼም እንደማታደርገው በሀይሚዬ ላይ እርግጠኛ ነን። ምን አትረካ የሚዬን የመሰለ ቆንጆ እያለች እስማርት የሆነ የምር ሁሉ ሴት አንድ ነው፣ እንዲህ አይደለም እና ብሩኬም መቶ ዘጠና ሰባት ሺህ ገብቷል በአንድ ቪዲዮ ባሁኑ ማለት ነው። የሃይሚዬ ግን በሰላሙ ነው ጸጥ ብሎ ቀርቷል። አንድ ነበር የቀራት እንግዲህ እንሻላ። የሃይሚዬ ጠላቶች ብዙ ናቸው፣ ሁሉም ፈላጊዎች ብዙ ናቸው። አረ እንግዲህ ፈላ ለማንኛውም ሰላማችሁን ያብዛው። ሃይሚና ብሩኬ መቼም ቢሆን አይለያዩም፣ ምንም አትድከሙ ማለት ነው። እንሻላ አዘለም አንጠለጠለም መደመራቸው አይቀርም። ግን ንግግር ትርፍ ነው። እና ደግሞ ብትር ይሻላል ከንግግር። እንዲተባብልን እንዲተባብልን ማለት ስላለን ነገ ጠዋት ታርቃችሁ በፏፈሽ እንደሚመጡ ተስፋ አለን። ግን እንደዚህ ክፉ ነገር ባትነጋገሩ አሪፍ ነው ባይ ነኝ። ሃይሚና ብርኬ ሰላማችሁን ፏፈሽ፣ ፍቅራችሁን ይመልስላችሁ። ማንን ደስ ሌለው የምር። እና ፍቅራችሁን ነው የምንፈልገው፣ ጠባችሁን አንፈልግም ማለት ነው። አስገቡ ላይ ከያደረጋቸው እስኪ ለኔንም ማበረታቱኝ እንሻላ ሀይሚና ብሩኬ ፍቅራችሁን ይመለስላቸው። ግን ንግግራችሁን ተሳሰቡበት ማለት ነው። የምር ሀይሚዬም መቸገር ስለላት ነው ያየሽኝ። በቃ እንኳንም አደረግኩት ምናምን ብሏል። ብሩኬ ብሩኬ፣ የምር ተረጋጋ። እኛ ሴቶች ትንሽ ነው የሚበቃን። የሆነ የማይሆን ነገርም ደርሷት ይሆናል ሀይሚዬ ያው ከአንተ ለስማ ብላ ነው ግን ከአንቺ በፊት ከአንቺ ጋር ሁኜ የሆነ ነገር ካገኘሽብኝ የፈለግሽውን እቀጣለሁ ብሏል። ቀብራበው ማለት ነው። ከሀይሚ ውጭ የሚታየው የለም እኮ የምር። እና ለስራ እንደሆነ ይታወቃል አይደል ነው ግን እዚህ ድረስ ባትሄዱ አሪፍ ነው። የዋሁ ህዝብ በእናንተ ፍቅር ስንት የሚሰቃያል አይፍረድ ነው የምር። እና እንኳንም አደረግኩት። ይህ ከዚህ ምናምን ይዘሀት ኪዳል አለ ብሩኬ ከአንገት ነው ከአንጀት። እና ሀይሚና ብሩኬ መቼም እንደማትለያዩ እናውቃለን። ተው ሰላም ፍጠሩ። ፍቅራቸውን መልሶ በፋፈሽ ስመጡ ነው የእናንተ መየታችሁ የሚሻለው ወይምር። እና ብቻ የሁሉም አፍቃሪ ይለያያል። የብሩኬም ለብቻ፣ የሀይሚም ለብቻ ጉርብ ፈጥሯል በቲክቶክ ማለት ነው። ብቻ እንደዚህ ባትከፋፈሉ አሪፍ ነው። ኦዲንስም ሶብር አድርጉ፣ ትግስት አድርጉ፣ ሰላም ፍጠሩ እያላችሁ ብትጽፉላቸው ነው የሚሻለው እንጂ መከፋፈሉ ምንም አይጠቅምም። የእሳቸውንም ሰላም አይመልስም ማለት ነው።

እና መብርሄ ሰላም በፈጥሩ ይሻላል። የምር ብስር ጠባባይ ምናም ቢሉ ከስማቸው የምር የማይሆን ነገር ነው። እና ሀይሚ ጋር ሰላም በፈጥሩ ነው የሚሻለው። እንደዚህ ነው እንደዚህ ነው ይባል ትርፍ ነው። ሌላው የምር ሴት ቢሞላ እንደ ሀይሚዬ ክብሯን የጠበቀኝ ንግስት አታገኝም። የምር ማለት ነው ሀቂቃ ሴት ሊሞላ ይችላል ወይ ቆንጆ ወይ በሁሉ ነገር እንትን የበለጠ ታገኝ ይሆናል አይታወቅም። አይደን ነው ግን ሀይምዬን የምታክል ሴት አታገኝም። መስማት የሆነ ይሄ በራሷ እንትንም ጠብቃ ይደግ ነው ማለት ነው። እና ያለውን ነገር ተረጋግተህ ብፈቱ ይሻላል። ሰላም ይሻላል ከምንም በላይ ሰላማችሁን ይመልስላችሁ ማለት ነው። እና ሀይሚዬም ተረጋጊ፣ የኛ ጀግና ሴት ጀግና ነሽ አንቺ። ብቻ አልቅሰሽ እንዳመጭ ካሜራ ላይ ሌላው ትርፍ ነው። ከሊወል የምር

እና መታረቃቸው ለማይቀር ለማትለያዩ ለማትለያዩ ተስፋ አለን ባለሙሉ ተስፋ ነን ማለት ነው። እንደዚህ ጥላፍ ነገር ባትነጋገሩ አሪፍ ነው የምር። እና ሃይሚዬ ተረጋጊ፣ ብሩኬ ተረጋጋ። እና ያለውን ነገር አስረዳት ምንድን ነው የሚሻል፣ ምንም እንደማይኖር እናቅጥልን። ግን ገንዘውን ቢሆን ያለውን ነገር አስረዳቱን ጊዜ ጩኸት ግን አይንፋ። ብሩኬ ተረጋጋ። እ ለሰው እና ለኮሜንት ቡቡ ቡቡ ምንትሴ ምናምን ምናምን የምትውለው ማለት ነው፣ የምትቀባጥብ ኮሜንት ላይ ነው፤ ሌቦና አይስጣቸው ዙሮ ሃይሚን ክፉ ስትናገሯት እንደማይወድ ደወቁሽ እና ሃይሚዬን አትስደቡባት ይላል፤ ባለፈው ዘባቸው ላይ እና መቼም ቢሆን ሃይሚና ብሩክ ያለያዩ አትልፉ አትድከሙ ማለት ነው። ሃይሚዬን ትሰርጉበት አይወድም ቡቦም ማለት ነው እና ሃይሚዬና ብሩኬ መቼም አይለያዩም፣ ደስ እንዳይላችሁ ለመለያየት የምትሞክሩ ሞክሩ የምደክሙ በመካከል ገብታችሁ ማለት ነው። ለማን ላይ በሰማይ ወተቷን ማለይ ይላል ያገሬ ሰው የዛ ቢጤ ነው። ለማንኛውም ከያማኒላ ሰላማችሁ እንዲመልስላችሁ ሃይሚና ብሩኬ ትንሽ ጊዜ ነኝ እንሻላ ነገ በሰፊ እንገናኛለን፣ በኢትኔላ የስፍቃድ ከሆነ ማለት ነው። ሰላማችሁ ብዙ